ፎሎ አድርጓት። ሰሊና ትባላለች ስሟ ገና አልተቀየረም። ዋሌይኩም አሰላም። በጣም ጠያቂ ነበረች እና የሆነ ሰዓት ቅልብ አረኳት የሆነ ቦታ ላይ ቅልብ አረኳት ና ይዣት ሄድኩኝ ይዣት ሄድኩኝ። በውስጥ አዋራን ምናምን ቴሌግራም ቁጥር ጥያቄዎች፣ መጽሐፎች አንባቢ ናት እና ምን ሪፈር ታደረግኛለች መጽሐፎች፣ ግሩፖች ምናምን ስትለኝ ሳያት

መልሳለች። ያለ አክበር እህት አግኝተናል፣ እና መገልፈጥ ያቃተኝ ምንድን ነው፣ ያስታውቅ ነበር ድምጿ ጋተዋ ሙስሊም መሆን የሚገባቸው አንዳንድ ሴቶች አሉ። እሺ እና ትናንትና ሻሃዳ ይዛለች። እህታችሁን እንኳን ወደ እስልምና መጣሽ በሏ። ትሰልይናል አላሁ አክበር አላሁ አክበር። ሰሊና ሆነ ጊዜ ካለሽ አንቺን ብቻ ነው ማዳመጥ የምፈልገው። ወላሂ ከተዋወቅንበት ጊዜ ጀምሮ የመጣ ነውን ጆርኒ አንቺ ከዛ በፊት ያደከምሽበትን በአጠቃላይ ጥያቄዎችን ህይወትሽን በቃ ማን ነበረች ሰሊና ከቻሽ ጆርኒ ቱ ኢስላም እንዴት እንደመጣሽ ትናንትናው ቀን በፊት የነበረውን በአጠቃላይ ህይወትሽን ታካፊን እና እኛም ቤተሰቦቻችን፣ ሼር ኮፒ ሊንክ አድርጉ፣ ተክቢራ አውርዱ፣ ፎሎ አድርጉ። አትህታችሁን በጣም ሺስ ስዊት ፐርሰን። ሂጃቧን አድርጋ ፎቶ አንሳይ፣ አታስቡም። የበፊት ፎቶ ነበራት ፕሮፋይል። ና ሽስ ቢሮፉል ና ናው ሞር ቢሮፉል ሆና እምባዬ ነው የመጣው ማለት ነው። ይህ እምባዬ ነው የመጣው ቢካ አስታውሳት አለሁኝ ነው እና ስለማ አስታውሳት ያላህ ስራ ሚስቴሪየስ ነው እና አላሁ አክበር ብቻ። አሁን ቁጭ ብዬ ማናት ሰሊና፣ ከየት መጣች፣ አስተዳደጓ ምን ይመስል ነበረ ከትናት በፊት እስልምናን እንዴት ጥያቄዎች እኔ እዛ ወስጄ ከመጣላይ በፊት ያው በጣም ፈሪ ነበረች ና

እኔ የሚ ታሪክ ላዳምጥ ሆፉሊ ሁሌም አለች ከኛ ጋር አክቹዋሊ፣ ኮሜንት ሴክሽን ምንም ምንም እንትን አላት። አም ሶ ኤክሳይትድ ትንፋሽ ልታሳጭኝ ነው። ቀጢ ሰላም አለይኩም ሰሊና፣ እንዴት ነሽ? እንኳን ወደ ተፈጠርሽበት ሃይማኖት፣ እንኳን ደና መጣሽ። እህታችን ስለሆንሽ ደስ ብሎናል። እና አሰላም አለይኩም በድጋሚ ዋአሌይኩም ሰላም መለናትላይ በርካቱ አዲ በጣም ደስ ብሎኛል። እንዴት መጀመር እንዳለብኝ ባላውቅም ስለ እስልምና እና ጨስት ምንም አያውቁም ከሚባሉ ማህበረሰቦች መካከል አንዷ ነበርኩኝ። ምንም አያውቁም ከማለትም በላይ ደግሞ ጨስት እናወዥ ወይንም ደግሞ በቃም አይሆንም አይነት ሃይማኖት እንደሆነ የሚነገርበት ቤተሰብ ውስጥ ያደኩት። አስቢውም አላውቅም ስት እንደውም ትንሽ ትንሽ ፕሮቴስታንት ጓደኞች ነበሩ፣ አይነ ስላም ጓደኞች ነበሩኝ። ግን በእንደዚህ አይነት ነገር ያው ባውንደሪ የማትተላለፊው አይነት ነገር ነው እና ሃይማኖቴ ላይ ጎበዝ ነበር። ኳልልሽም ትንሽ ቤተሰቦች በጣም አክራሪዎች ናቸው በጣም እኔ እንደውም ትንሽ ወደ ሙዚቃ ወደ ምናምን አይነት የምሄድ አይነት ሰው ነበርኩና ልጆኜ ሁለት ሰው ብቻ ይለኝ ነበረ እንዲህ በጣም በቅርበት በዝምድና የምንተዋወቅ ሙዚቃ ሳያስጠላት ዘማሪ ትሆናለች ተብዬ ነበር። ብቻ እንደዚህ አይነት ማህበረሰብ ውስጥ ነበረ ያደኩትኝ ብዙም እንትን አልነበረኝም፣ ውቀቱም አልነበረኝም። ብቻ የሆነ እንደ አጋጣሚ የስራ ቦታው ከጓደኞች ጋር ብዙዎቹ ወደ ኦልሞስት ወደ ሰማኒያ ዘጠና ፐርሰንት አካባቢ እስልምና ሃይማኖትን የሚከተሉ ጓደኞች በአጋጣሚ ተቀላቀልኩኝ ና ስ እዛም ጊዜ እንደውም ሚገርምሽ ከእነሱ ጋር ስቀላቀል ሞል ክርስትናን አጠብቅ ነበር እንዳልኩሽ ይሄ ያደግኩበት የሙዚቃ ወይም ምናምኑ ህይወቴን ትቼ በቃ ክርስቲያን እንኩኝ በደንብ መጣዋ ጸልዬ ጾሜ ምናምን አይነት ነገር ማለት ነው። እና እንትን ነው ላይክ በወንደሪያችንን ተጠባብቀን የምንኖር አይነት ጓደኝነት ነው። በጣም እንረዳዳለን። ሶሽብል ነው ሁኔታችን ሁሉ በቃ በፍቅር የተከበብኩ ነበርኩኝ። እና የሚገርምሽ ከአምስት ስድስት ወንድ ጓደኞች የመካከል እኔ ብቻ ሴት ነበርኩኝ እንዳጋጣሚ ና በጣም ይንከባከቡኛል፣ በጣም ያከብሩኛል፣ በጣም በቃ ለነግርሽ አልችልም። እና እንደ አጋጣሚ ሆኖ የዛሬ ሶስት አመት አይ ቲንክ ሶስት አመት ረመዳን ጾም ላይ እንደ አጋጣሚ ስራ መሸን ና ተራዊ ሊሰገድ ተመልሰን በዛው ሄደን እና ከሱዳን የመጡ አሰጋጅ ነበሩ እና እኔ መኪና ውስጥ ቁጭ ብዬ ስራ እየሰራሁ እየጠበቅኳቸው ነው። ኦልሬዲ ሰዓት በጣም እንትን ብሏል፣ እና እኔ ስራ እየሰራሁኝ ነው። አኗር መስጊድ አካባቢ ነበረን። እዛ ፓርክ አድርገው እነሱ ገቡ ሊሰግዱ ና ስራ መስራት አልቻልኩም። ፊል አርጌ አላቅም። እንደዚህ አይነት ነገር ምናምን ሰምቼውም አላቅም፣ ማለት ቦታ ሰጥቼውም አላቅም። ግን የዛኔ ሲያሰግዱ በቃ ስራ መስራት አልቻልኩም። ቁጭ ብዬ አዳመጥኳቸው ነው፣ የሆነ ውስጤ ተረበሸ ከዛ ወይ ምንድነው ይሄ ነገር ምናምን ነገር ብዬ ብቻ ጀስት ቀለል አርጌ ለማለፍ ሞከርኩኝ። ግን ተጀምሮ ተሰግዶ እስከሚጨረስ ድረስ ዘ ሆልዲንግ በጣም ሳዳም ነበረ። ቁጭ ብዬ ማለት ነው አቴንሽን ሰጥች። ከዛ ነው የእንትን ያልኩትኝ ወሬ ተሰግዶ ሲያል ጓደኞች ሲመጡ እንትን አልኩኝ። ለምንድን ነው እንደዚህ ፍል ያደረግኩት አይነት ነገር ብዬ ብቻ በቃ አለፍኩትኝ እና ይዛን ጊዜ ከዛ በኋላ ያው ሁሌም ለምንድን ነው ያሰብኩት፣ ለምንድን ነው ያሰብኩት ነው እንጂ የምለው ሀሳቡም አልነበረኝም። ከዛ በኋላ ማለት ነው እና ከስንት ጊዜ በኋላ እንደ አጋጣሚ ሆኖ ውስጤ ላይ እስልምና ግን ምንድን ነው ማለት ጀመርኩኝ። ከዛ ከእስልምና በፊት ከመጀመሪያ የራስ ሃይማኖት አይቀድመም አይነት ነገር ብዬ ከራሴ ጋር ጥያቄ ዝም ብዬ እንትን ማለት ጀመርኩኝ እና ልዩነታችን ምንድን ነው ምናምን ማለት ጀመርኩ ከዛ በቃ እንዲ ማይነር የሚመስሉ ግን በጣም ክሪቲካል ነገሮችን ውስጥ ያስብ ነበር እና ዝም ብዬ አነባለው አያለው ምናምን ነገር ከዛ ከውስታዝ ጋር አገናኝች ሻለዋለኝ ውስታዝ ዘጠኛ አካባቢ ላይ አንድ ስታዝ ነበሩ ከሳቸው ጋር አገናኘን ከሁለቱም ሪፈርንስ መውሰድ ጀመርኩኝ ጥያቄዎችን ጠየቅ ጀመርኩኝ ማምጡማንበብ ጀመርኩኝ። ባይዘው የሆነ ሙሉ በሙሉ ሪፈር አድርጌ የሚጨርሰው ነበር የመሰለኝ። ስጀምረው ይህን ሁሉ ጊዜ የሚገርምሽ በጣም ቤዚክ የተባሉትን ነገሮች ለማየት እራሱ በጣም በጣም ሰፊ ነው በጣም። እና ግን አንድን ሃይማኖት ሃይማኖት ሊያስ ብለው የሚችሉትን ነገሮች ቢያንስ ያንን ለማየት ሙከራ አደረግኩኝ፣ ያሉትን ነገሮች በሰፊውም ባይሆን ብቻ ወጣ ገባ እያልኩኝ ባይጀመርኩ እና እንዳጋጣሚ ላይቭ ፕሮግራም ላይ ስገባ አንድ ቀን ኦሳማ ነበር ያገኘሁት የመጀመሪያ ጊዜ ማለት ነው። ከኦሳማ ጋር የተወሰኑ ነገሮችን አወራን። እንደውም መጥፎ በሆነ መንገድ የተገናኘ ነው አይቲንግ ከኦሳማ ጋር እና አዳለሁ መሰለኝ። እንደውም ላንቺ ነው ቀድሜ የነገርኩሽ አለ ነው። ለምን እንደሆነ አላውቅም፣ ብሬንድ ላይ ተሰምቶኛል እና አውርቸዋለሁ እና በመጥፎ መንገድ ነበረ የተገናኘ ነው እና ጅስት የሆነ ብቻ ላይፍ ላይ ፍሬንድ ኢንትን ሲል እስልምና ነው የተቀበለ ልጅ ነው። እና እንደዚህ እርዳታ እንትን እያለ ነበር ና መርዳት ይችላለ ወይ? ከዛ ባድሊ ሲመልስልኝ በጣም ተናደድኩኝ ና መለስኩለት አይነት ነገር ከዛ እንደዛ ስንመላለስ ላይክ ማራት መስፈልጊ ነገር አለው ነገር ነገራለ። መጀመሪያ ላይ የሆነ ደስ ነበረ እንትናችን ዲያሎጋችን እና አዎ በቃ ማለት ሰውን ለመርዳት ላይ አንተ እንደዚህ መሆን እኔ እንደዚህ መሆን አይጠበቅም። ሁለታችንም መልካም ነገር ሊኖረን ነው የሚገባው ማናችንም ቢሆን እና ያንን ነገር ያ መልካም ነገር ደግሞ ከፈጣሪ ይሰጣል። ከየትኛው ፈጣሪ አናቅም። አሁን ላይ እኔ ምንም ልል አልችልም። እኔ ምንም የማምነው ነገር ስለሌለ እና ያንን ጥሩ ለማድረግ ብቻ ለፈጣሪ ስል ባደርገው ምንም ማለት አይደለም ምናምን ነገር አልኩትኝ። ከዛ አወራን፣ ፍሬንድ ሊያወራን በደንብ አወራ፣ ብዙ ነገሮችን ሰጀስት አደረገኝ። ከዛ በኋላ እነ ጃቢርን ማየት ጀመርኩ። ከዛ ኡስታዝ ዋሂድን ማየት ጀመርኩኝ። ኡስታዝ ዋሂድን ደግሞ ሳይ በቃ ሌላ ታሪክ ውስጥ ላ ከዛ ደግሞ አዲያ አንቺን አገኘሁ። ከአንቺ ጋርም ማወራን እና እንትን ነው ውስጥሽ አይረጋጋም። በቃ አሁንም ስትሄጂ አዲስ ነገር ነው የምታገኘው አሁንም ስትሄጂ አዲስ ነገር ነው እና ስ የሆነ ሰዓት ላይ ላይክ መወዛገብ የሚለው ደረጃ ላይ ደረስኩኝ። ውሳኔ ማጣት የሚባለው ደረጃ ላይ ደረስኩኝ እና በቃ ያው አላህ ይጻፈልሽ ቀን አይደለም። ይኸው ሁሉም ነገር እኛ ስላሰብ ነው አይደለም እና ደግሞ ላይክ ከቤተሰብ ጋርም በኋላ ላይ የሚኖርን ሪሌሽን ጥሩም ሊሆን ይችላል፣ ጥሩም ሊሆን ይችላል። አናውቅም፣ ግን ቢያንስ ይህን ሁሉ ዘመናቸውን፣ ህይወታቸውን፣ ጊዜያቸውን፣ ሀብታቸውን፣ ንብረታቸውን ሰጥተው እዚህ ደረጃ ላገሱ ቤተሰቦች ቢያንስ የሆነች ደስታ መስጠት አለብኝ ብዬ ስላሰብኩኝ እስቲ መጀመሪያ እነሱን ላስደስት እና ከዛ በኋላም ያሁ እንዳያዝኑብኝ በሚለው ደግሞ እነሱን ለማስደሰት የተወሰነ ነገሮች የተወሰነ ጊዜያቶች ወስጃ ነበረ። እና በመሀል በመሀል ይገርምሻል፣ ማታ ማታ የሆነ ሞት ስለሚባለው ነገር ሳስብ ጨንቀኝ ነበረ። ምክንያቱም የሆነ ላይፍ ላይ አቡኬ ሲያወራ ሰምቸው ነበረ እና ሁሱም እንደዚሁ ሲያወራ ሰምቼ ነበረ እና ነገን አናውቅም ማናችንም አሁን ያለንበት በትናናቅም በደቂቃዎች የሚፈጠሩ ትናናቅም ነው ሲባል እፈራለሁ። በቃ ያው በተለምዶ ሞት ማታ ማታ አይደለም ይመስላል እና ዋታ አልተኛው ነበረ በጣም ብዙ ረጅም ጊዜ የሆነ ነገር ቢፈጠር ስልና ከዛ ደግሞ ፈጣሪ ያለውን የሚሆነው መቼም ይሄንን እያየ ምንም አለን ምናምን ነገር ላለው ነው። በቃ ከጓደኞቼ ጋር ብዙ ነገሮችን ቻሌንጆችን አልፈናል እና አላህ ያላት ቀን ደረሰች እና ሁሉም ነገር አሁን ቦታውን ይዟል፣ ተስተካክሏል። አልሐምዱሊላ በጣም ደስተኛ ነኝ። ረፍት ላይ ነኝ። ይህን ሁለት ቀን ረፍት ላይ ነኝ። ገርምሻል ተሳግድ የሚሰማኝ ነገር ላይክ ገና ነኝ። የሚባለውንም አላቅም። አክቹሊ ግን ቀለሰላት ቁም ደስታ ይሰማኛል፣ ውስጤ እረጋጋለሁ። ኡስታዝን ዛሬ አግኝቻቸው ነበረ። የሚገርምሽ በጓደኝ ነው ሻዳንያ ያስኩት መጀመሪያ ላይ በቃ አዚዘኝ ስልሽ፣ በጣም ብዙ ሳክሪፋይስ ከፍሎልኛል። በጣም በጣም ላይክ ወንድም፣ አባት፣ ኤቭሪቲንግ በዚህ ሰዓት እህት፣ ቤተሰብ በህይወትሽ የሚያስፈልጉች ነገሮች ነጠቅላለው ክብርን ሁሉን ነገር መስፈን ይቻለውና፣ አለ ሁለታውን ይመልስልኝ። አሲዘኝ በቃ ማለት ስልምና ያለ ሰው ሁሉም ማስያዝ ይችላል። እየጠየቅኩት አሲለኝ አሲዘኝ አልኩት፣ አስያዘኝ። ዛሬም ከውስታ ተገናኝተን ነበረ ቆንጆ ጊዜ ነበረ ነበረኝ ሰላም ነበረኝ ደስተኛ ነኝ በጣም ከዚህ በኋላ ለሚገጥም የፈተና ሁሉ ዱአ አድርጉልኝ ሁላችሁ አላህ እንዲያበረታኝ ጠንካራ እንደሆን ዱአ አድርጉልኝ ኤክስፔክትን ነው ብዙ ነገሮች እንደሚፈጠር አይነው አውቃለሁ ግን ያው ምንም በላይ ፈተናዎችን አልፌ እግር የምቆምበትን ስለ አላህ መመሰክርበትን ብርታትና ጥንካሬ እንዲሰጠኝ እንደው አድርጉ፣ ሁላችሁም በጣም ወዳችኋለሁ። ለየ አንዳንዷ ሁላችሁም በድግሌም ይመስለናል። ላይክ ገብተን ስለተነጋገርን አይደለም፣ ከኋላ ሆኖ ውስጡ የሚጨነቅ በጣም ብዙ ሰው አለ፣ በጣም ሰው ለሁሉም አላህ ይጻፍለት። አላህ ያስቀመጠለት ጊዜ ነው የሚሆነው። እና ለሁሉም ያቺ ቀን ትድረሰው። እኔ ያየዋትኝን ሁሉንም ነገር አላህ ያሳያቸው። እናትዬ በጣም ነው የሚወድሽ። በጣም በጣም አከብርሽ። ሁሉንም እነ ኦሳማን ጃቢርን፣ እነ ውስታዝ ዋሂድን ሁሉንም

እዛ መንገድ ስለነበርኩ የሚል ነበር ያወራው፣ ነው አይደለ? እዛው እና እዛ ማውራት አልቻልሽም፣ ተናነቀሽ ነገር። አይ ቲንክ ለንፅፅር ነበር የገባሽው። ክርስትናውንም ደገፍም ዳር ማድረግ ፈርተሻል። ሁለቱም ጫፍ ላይ ነበር። እና የሆነ ያንዳንድ ሰው ድምፅ ራሱ ያስታውቃል። የሆነ ዩወር ስዊት እና ያን ነገርሽን አላጠብቁልሽ። እንኳን ወደ እስልምና መጣሽ፣ እንኳን እህታችን ሆንሽ። አሁን ብዙ ነገር አይኖ ይጠብቅሻል። ቁርአን መማር ያስፈልጋል። እስልምና ህይወት መንገድ ነው ወይ ላይፉን አንቺ ኦልሬዲ ይዘሸዋል። በምድር ላይ ያሉት ሰዎችን በጣም ያግዙሻል። አምሾር እኛ ጋርም የምትፈልጊው ነገር ካለን ይች ኤኒታይም ከጎንሽ ነኝ። ኦንላይንም የምትቀሪበት መንገዶችን እናመቻቻለን። ህይወት ህይወት መንገዱ ላይ ግን አልከሰርኩም አይደለ አትሊስት ሰሊና የወረወርኳት ጥይት አልሳትኩም። አው አው በደንብ በደንብ እያንዳንዷ ደቂቃ እያንዳንዷ ሰዓት በጣም በጣም ቫሊዩ አላት። በጣም ማለት ነው። በጣም በጣም ፈጣሪ ብሎ ያችን ደቂቃ ምሳን ባክን። ወንድሞችም ኤፈርት የዋዛ አይደለም። ንፅፅር ላይ የሚሰሩ ወንድሞቻችን ዋጋ ወርዝ የሚያደርግ ነው። እኛ አይመስለንም እንጂ የቱ ጋ ሰውን ሂል እንደምታደርጉ፣ የትኛው የህመም ቁስላቸውን እንደምትነኩ እንደምታክሙ አታውቁም እና በርቱ ኢዚ አይደለም። ዝም ብለን ላይቭ ላይ ስንቀመጥ እኛን አይቶ ለምን ሰለማችሁ ብሎ ሲጠይቀን ለምን ብለን ስንናገር ሰበብ ይሆናል። ለሆነ ሰው ሰምቶ እንዴት አዲስ አንቺ ስለምናን ፈለግሽው? እንዴት ከብ አሁን ያነ ልጅ አለ ዶአር ሁለት ባላ በቃ ፍርሃት ብቻ ይቀረው ሁሉ ነገር አምኖበት እንዴት ላይክ እንዴት ያ ነገር እንትን ብሎት የለም የምድራዊ ነገር ማሸነፍ ያቃታቸውን አንቺ ጀግና ነሽ፣ ነው ጀግና ነሽ ከዚ ያንን ብሬክ አድርገሸዋል። ትልቁ መንገድ ብሬክ አድርገሸዋል። አንቺ ፈጣሪ ሽን መርጠሻሉ። መጀመሪያ ነው የመረጥሹ። መጀመሪያ ነው እውነትም ላይክ። አላህ ጀዛቸውን ይክፈላቸው፣ ዙሪያሽ የነበሩ ሙስሊም ኮሚኒቲ። የዋዛ አይደለም የምላችሁ። ለዛ ነው ስትውሉ ከሰው ጋር ማንነታችሁ ሲገለጥ እነሱ የሚያመልኩት አምላክ ምን አይነት በብሎ ሰዎች ይጠይቃሉ። እላቸዋለሁ አይደል በየቀኑ ለዛ ነው። ቀበል ግዴታ አንደኛ ነገር ያ የቀለለኝ እኔ አምላክ አይደለሁም ብሎኛል ኢየሱስ ክርስቶስ። እሱ ያለኝን ደግሞ የመቀበል ግዴታ አለ። ምክንያቱም እሱ እየተናገረ ያለው ለማንም አይደለም ለሁላችንም። ብዙ ብዙ ቦታ ላይ ያየሁ የመጽሐፍ ቅዱስ ላይ በጣም ብዙ ቦታ ላይ እኔ አምላክ አይደለሁም እኔ ነቢይ ነኝ አለ ሰው ይሄ ሬድ ላይን ፍላግ የምንላቸው እንትኖች አሉ በቃ ፈጣሪ ያላቸው አሁን ለምሳሌ ሌሎች ነቢያት መጥተው የተናገሯቸው በዛ ሰዓት የነበሩ ፀሐፊያን የጻፏቸውን ነገሮች ልናይ እንችላለን። ፕሮባብሊቲ ነው፣ ተጠራጠሪ ትችያለሽ፣ ሊሆን እንችላል ላይሆን ይንችላል ያለሽ ይሄ ግን፣ እነዚህ መጽሐፍ ቅዱስ ላይ የምናገኛቸው የፈጣሪ ንግግራቶች ወይንም ደግሞ በቀድሞ ሃይማኖት ፈጣሪ ወይንም ደግሞ አሁን ላይ በማምንበት ደግሞ ራሱ ነቢያቸው የተናገራቸው ንግግሮች ናቸው። እኔ አምላክ አይደለሁም ማለት ካለን አለን ነው። ምክንያቱም ከፈጣሪ የተላከ መልክተኛ ል እሱን የመቀበል ግዴታ አለብን። ስለዚህ እኔ ፈጣሪ አይደለሁም ካልን ፈጣሪ የላከው ይህንን እንዲመሰክራል። እኔ ፈጣሪ አይደለሁም፣ አንድ አምላክ አለ፣ አንድ አምላክን እመኑ፣ አንድ አምላክ ይህን ይህን አድርጉ እያለ ነው። ይህንን ይህንን አድርጉ ግዴታ የመመከ ስለዚህ ሳነበው ሳይሆን ከፈጣሪ ካለ አለ ነው። እኔ አንድ አምላክ ነኝ እኔ የላኩት ልጄ ነው ነቢይ ነው ካለ ልጄ ነው ነቢይ ነው ያንን ስላየሁኝ ያንን ስላነበብኩኝ ፈጣሪ ነኝ ካለ እሱን የመቀበል ግዴታ አለብኝ። እስልምና ላይ ስመጣ እንዳልኩሽ ነው። አሁን ክርስትና ላይ እንዴት ልበልሽ መጽሐፍ ቅዱስ ከሚላቸው ከምናያቸው ነገሮች ውጭ ባህል፣ አንቺ ምን ልታመልኪ መጣች፣ ለሌሎቹ ሰዎች እንደ መልእክት ምናልባት ሊሰሙ ያውቁ ይገባል። ስለ እስልምና አንቺ ምን ገብቶሽ መጣሽ ቢሉ ቢጠይቁሽ፣ እዚህ ምድር ላይ አንዱ የሆነ ምንም የማያውቅ ሰው መጥቶ ምንድን ነው ቢልሽ የምታስረጅ ነው። አንዱ ላይ ሰከንዶች ነው ስለስለምና የገባሽን ነገር ላይክ ምስክርነት መቶ ምናምን ሰዎች ሰምታችኋል። እኛ ልና መልክ የመጣነውን አምላክ ብዬኔ ከምናገረው በአንች አፍ ደግሞ ቢሰሙ እዚህ ጋር ደግሞ ያው ተጨማሪ ስሟንም የማውጣት እድል ፍላጎትም ካላት ባህሪዋን እያያችሁ መገመት ከዛ እንችላለን። ኔክስት ታይም እንትን እንድንሰጣት ማለት ነው። እሱ መልክት ሁለት ደቂቃ ለወንድምና ለእህቶቼ ደግሞ እንኳን ደህና መጣሽ ወደ እስልምና እንዲሉሽ ጥያቄ ካላቸው ወደ እነሱ እናመራለን ማለት ነው። እንቀጥል። ይቅርታ ዲ ጥያቄሽ፣ እንድገኝ ምልታ መልኪ መጣሽ። አሁን ድንገተኛ ሆነ ሰው መጥቶ ስለ እስልምና የሆነ ነገር በይኝ ምልታ መልኪ መጣሽ ምንፈልገሽ ነው። ምንድን ነው የሚመለከው? ሌላ ሰዎች ሁን ለፋሚሊ መምበር ድንገተኛ ምንም የማያውቅ ስለ እስልምና ቢጠይቅሽ ምን ገባሽ? አንቺ ምን ልታመልክ ይመጣሽ? እኔ የመጣሁትኝ አንድ አምላክን ላመልክ ነው። ይሄንን ላመለሰለት አንድ አምላክን። አሁን ብዙ ሰው እንደ ትምህርት ይሆናቸዋል ብዬሽ የማስበው ጽንፈኛ አንሆን ማለት ላይክ ሳይድ አንነስ። ብዙ ጊዜ በጣም የሚያስቸግረው ሳይድ ስትይሺ ነው እውቀት ጥግ የለው። መጠየቅ፣ ማወቅ፣ ሁሌም አዲስ ነገር ማግኘት የሆነ የፍላጎት እንዲሆን እፈልጋለሁ። እና ብዙ ሰው ሳይ ብጠይቅ አይመልስም፣ የሚያውቀውም ነገር የለም ግን ሳይድ አለው እና ሳይድ ሳይሆን አሁን ሁሉም ነገር የራሱ የሆነ ሪያሊቲ አለው። ከቶሻል ላይፍ መወለድ የራሱ የሆነ ሪያሊቲ አለው። ከተወለድሽ በኋላ ስታድቂ ከፋሚሊ የምታሳልፊው ነገር ምናምን ሁሉም ነገር ሪያሊቲ አለው። ልክ በዛው ልክ ደግሞ እምነት ላይ ደግሞ ስትመጪ፣ ሶሳይቲ ላይ ስትመጪ፣ ሁሉም ነገር ላይ ስትሄጂ የራሱ የራሱ የሆነ ሁሉም ሪያሊቲ አለው እና ጀስት እነዛን ሪያሊቲዎች ለመቀበል ኦፕን ማይንድ መሆን መቻል አለብሽ እና ሳይድ ከመያዝ ይልቅ ጠያቂ መሆን ሳይድ ከመያዝ ይልቅ ለማወቅ መጣር ለምን፣ እንዴት፣ ማን፣ ወዴት የሚለውን ነገር በቃ አይምሮሽ ነጻ አድርገሽ መጠየቅ መቻል አለብሽ። ይህንን በቃ ለብዙ ሰው መናገር የምፈልገው ነገር ነው። ከዛ ውጭ ደግሞ ምንድነው ብዬ የማስበው እኔ ወደዚህ ዓለም ላይ ስንመጣ አንድ አካል ፈጥሮናል ሁላችንን። መቼም ስለተዋለድን ራሳችንን ፈጥረናል ማለት አይደለም። ሁሉንም ነገር አንድ አካል ፈጥሯል። በቃ ኒውትራል ለሆነ ሰው ነው። እኔ አሁን አላህ ፈጥሯል ለምለው እንደዚህ ስል ሌላ ነገር እንዳይመስልብኝ ግን፣ ኒውትራል ለሆነ ሰው ለሌላ ሰው አላህ ፈጥሯል፣ አሚን የሆነ አካል ፈጥሯል ብለን እንላለን። ያ አካል ለምንድን ነው የፈጠረ? በቃ ትልቁ ጥያቄ ይሄ ነው። ለምንድን ነው የፈጠራል? ለእሱ እንድንገዛ ነው የፈጠረ። አንድ ሀይል አለ፣ ለእሱ መገዛት አለ። የሀይል የቱ ጋር ነው ያለው? በጣም በቃ ትልቅ ይህንን ነገር ነው ሰው ማሰብ እንትን ያለበት ና ስ የሀይል ለምን ፈጠርን? ለሱ እንድንገዛ ነው የፈጠርን። እኛ ከፍጥሯን ከማን እንበልጣለን? እንስሳት ይገዙታል፣ ተፈጥሮ ትገዘዋለች፣ በቃ ሁሉም ነገር ይገዘዋል። ለምን እኛስ ለምን ሳይድን ይዛለን ያ የቱጋና ያለው ብሎ መፈለግ በጣም ትልቅ ነገር ነው። እኔ ወደ እስልምና የመጣሁት ያንን ፈልጌ ነው። በቃ በፊትም ብል ነበር መጸለይ ሲባል ኦኬ እገሌ ይጸልይች ለምን ለምን እላለሁ እንዴ እኔ ፈጣሪ ሲፈጥረኝ በተልእኮ ሆኖ እንደተፈጠርኩት ቀጥታ እሱን ለምን ማግኘት አልችልም? ሀሳቢን ለምን አልነግረውም? ሲጨንቀኝ ለምን ከሱ ጋር አላወራ እና ብዙ ጊዜ በጀዊ በጣም አወራ ነበረ። እንዴ ለምን እንደዚህ ይሆናል እላለሁ? ያው ይባላል በበፊቱ እምነቴ እገሌ ፀሌ እልልሽ እገሌ ጋር ሂጂ እንደዚህ አድርጊ ምናምን ይባላል ነው ለምን ብዬ ጠይቅ ነበረ እና ብዙ ጊዜ አልሄድም። ፈጣሪን ራሴ ነው ማናገር ፈጣሪን ጠይቀዋለሁ እልነበር ና ያንን አግኝቸዋለሁ ተርጓሚ ማያስፈልገው ቀጥታ ፈጣሪሽን የምታገኝበት የምትገዥው የቱ ጋር ነው ያለው ብዬ ሰርች አደረግኩኝ። አግኝቻለሁ ያንን ነው አሁን ላይ ስለምና ላይ እንድገባ ያደረገኝ ትክክለኛ እና ዋናው ነገር እሱ ነው ምክንያቱም አይ ቲንክ ጃቢር ኦር አቡኪ ብቻ የሆነ ሰው ኢብራሂም ብቻ የሆነ ሰው ሲል ሰምቻለሁ ምንም ነገር ይሁን ምንም በጣም ብዙ ጥያቄዎች ይነሱ ስለ ነቢዩ መሐመድ የሚነሳ ስለምንም ስለ ሁሉም ነገር ስለ ነቢያት የሚነሳ እነዚህ ሁሉ ጥያቄዎች ተመልሰው ኢየሱስን አምላክ ማድረግ ይችላሉ አይችልም? ትልቁ ጥያቄና መልስ። ሌሎች የምናነሳቸው ነገሮች ትርፍ ናቸው። ምክንያቱም መጀመሪያ የፈጠረንን መገዛት፣ መጀመሪያ የፈጠረንን ማግኘትና ማምላክ ከዛ በኋላ እንዴት ነው የምናመልከው ወደሚለው ስቴጅ የሚመጡ ጥያቄዎች ናቸው። እነዚህ ጥያቄዎች ሰው ያንን ነው፣ እኔም የማቀው። አሁን በዚህ ሰዓት ብዙ ሙቀቱ የለኝም ስነግርሽ። ህሳኔ እኮ ነበር መስለም የነበረብሽ ትያለሽ። አላሁ አክበር! እንዴት ላይክ ዩር ፓዝል በደንብ ስክትክት ያለ ዩማይንድ ሴቱ ላይ አላሁ አክበር! አልሐምዱሊላ ማንም የሚያየው ነገር ነው። አንቺ ላይ ያለው ነገር ኢትስ አ ፋክት ነው፣ ግልጽ የሆነው ነገር የተናገርሽው። አንዱ ምንድነው የወደድኩት መሰለሽ እኛ ለምንድን ነው የምናመፀው? ሌሎቹ ላለ ምድር ላይ ያሉት እንዳለ ፈጣሪያቸውን እያወቁት እያመለኩት፣ ያንን አንዱን አምላክ እያመለኩ እኛ ለምንድን ነው የምናመፀው ያልሽው ነገር ለሁሉም ሰው ጥያቄ ሊሆን የሚገባ ነገር ነው። ከተፈጥሮ ውጭ ወተን እኛ ሂውማን ቢንግስ ፈጣሪያችን ላይ ላለማምለክ ለምንድን ነው የምናምጽው? አይ ቲንክ አመቱ ሙሉ ከሰማቸው የማመፅ ፖይንቶች ይህኛው አሪፍ ፖይንት ነው። ብዙ እያመጽን ነው ማለት ነው። ያነሳሽው በጣም ወደድኩት፣ እሱን ነው ተፈጥሮ እንዳለ አንዱን አምላክ እየመሰከረ እያመለከ፣ እኛ ግን ዊ ጀስት ቻውዝነት ላቭ ዩር ወርድ። እንኳን ወደ እስልምና መጣሽ።